አንዳንድ ፈረንጆች ሰይጣን የለም። እንኳንስ ሰይጣን እግዜሩ ራሱ የለም የሚሉ ቢሆንም እኛ ግን ሰይጣን በረቂቅ ጥበብ ፈረንጆችን ጉድ ሲሰራቸው እየተመለከተ የቶኪዮ ከተማ እግረኞች ሄደው ሄደው አየር ሲያጥራቸው መንገድ ዳር የተተከለ ማሽን ውስጥ ሳንቲም ይጨምሩና ኦክስጅን ይተነፍሳል። እግረ መንገድ ከተሰኘው የስብሐት ገብረ እግዚአብሔር የመጀመሪያ መጽሐፍ ላይ ሰይጣን የሚለውን ጽሑፍ ነው። አንዳንድ ፈረንጆች ሰይጣን የለም፣ እንኳንስ ሰይጣን እግዚአብሔር ራሱ የለም የሚሉ ቢሆንም እኛ ግን ሰይጣን በረቂቅ ጥበብ ፈረንጆችን ጉድ ሲሰራቸው እየተመለከትን ነው እና በጣም እየገረመን፣ በጣም እያሳዘነን በእጃዙር እኛንም እያከሰረን ነው አቶ ልጅ ዲያብሎስ። ሰይጣን ሳይንስና ቴክኖሎጂን ለብሶ ፈረንጆቹን በፋብሪካም በትጋት ገነትን እዝችው ምድር ላይ እንትከላት አላቸው የፋብሪካ ሠራተኛ ሁሉ በሰዓቱ በስፍራው እንዲገኝ ያስገድዳል አንዲት ደቂቃ መዘግየት ክልክል ነው ቤቴ ራቀብኝ አውቶብስ አመለጠኝ አክስቴ ሞቱብኝና የመሳሰሉት ምክንያቶች ተቀባይነት የላቸው የፈረንጅ ኑሮ በሰዓትና በደቂቃ ታጥሮ ተወጥሮ እንደ ሸማኔ መወርወሪያ ውር ውር ማለት ሆነ ይህ እንግዲህ ጥቂት ዕድለኞችን አይመለ ገነትን ምድር ላይ የዘረጋት ካፒታሊዝም የካፒታሊዝም ዋነኛና ብቸኛ ዓላማ ትርፍ ማትረፍ የካፒታሊስቶቹ መሠረታዊ እምነት ውድድር ነው ካፒታሊዝም ገነትን ምድር ላይ የዘረጋት በሠራተኛው መደብ ላብና መሥዋዕትነት በቀን 18 ሰዓት ሙሉ እየሠሩ ደሞዛቸው ግን ትንሽ ከመሆኗ የተነሳ ልጆቻቸውን ማሳደግ እንኳን የተሳናቸው፣ ልጆቹም ሙሉ የፋብሪካው ሠራተኛ ሆነው ተቀጥረው በቀን 12 ሰዓት እየሠሩ መናኛ ገንዘብ ይቀበሉ ነበር። አንድ የስድስት ዓመት ልጅ በቀን 12 ሰዓት ሙሉ ይሠራ እንደነበር ተዘግቦ ይገኛል። በዚህ ላይ አንዳንዱ አይነት ሥራ ለጤና ጠንቅ የሆነ የከሰል ማዕድን ነው። የጥጥ ልብስ ፋብሪካ ሠራተኞች በዛችሁ በመናኛ ደሞዝ ለጥቂት ዓመታት ከሠሩ በኋላ ሳንባቸውን ይታመማሉ፣ ከሥራ ይባረራል። ጥቂት ወራት ወይም ዓመታት ከተሰቃዩ በኋላ ይሞታል። በተጨማሪ የማዕድን ሰራተኞች ቀን የጎደለባቸው ዕለት መሬት ይደረመስና ይጨፈልቃቸዋል። ልጆቻቸው ሜዳ ፈሰው ይቀራል። ድሃ ደግሞ ልጅ አከታትሎ ሲወልድ ለነገ ያይል። እንደዚህ እያለ ሠራተኛው በፋብሪካ ምድራዊ ሲኦል ውስጥ እየተሰቃየ ለካፒታሊስቱ ገነት ምድር ላይ ዘረጋለት። ግና ካፒታሊስቱ ባለንብረቷ ነው እንጂ ውስጧ ይኖራል ማለት አይደለም። እሱ የሚኖረው የገዛ ራሱ ሲኦል ውስጥ ነው። ገነቲቱ ተዘርግታለች እንጂ የሚኖሩባት የለ፣ ወይ ጥቂቶች ናቸው። ሰይጣን እኮ ገነትን ምድር ላይ እንገንባታል እንጂ ውስጧ ትኖራላችሁ አላለ። ካፒታሊዝምን የሚያንቀሳቅሰው ሞተር ትርፍ ነው ካለን፣ መሪው ውድድር መሆን አለበት። ኩባንያ ከኩባንያ ጋር ይወዳደራል፣ አገር ከሀገር ጋር ይወዳደራል፣ ወዶ ሳይሆን ተገዶ። ሰራተኛውም ከሰራተኛው ጋር ይወዳደራል። የሥራ ቦታዎች ጥቂት፣ ሠራተኛ ግን ብዙ። ኩባንያ ለኩባንያ ጥሬ ዕቃ ይሁን ለገበያ ሲሻሙና ሲወዳደሩ አልፎ አልፎ መጋጨታቸው አይቀርም። የአገሩ ሕዝብና መንግሥት ጉዳዩን አጥንተው ውሳኔ ይሰጣል። ማምረትና ማትረፍ መወዳደሩ ይቀጥላል። የአገሪቱ ሀብት እያደገ ይሄዳል። አገር ለአገር ደግሞ በበኩላቸው ለጥሬ ምርት ይሁን ለገበያ ሲሻሙና ሲወዳደሩ አልፎ አልፎ መጋጨታቸው አይቀርም። የዓለም ሕግና መንግሥት የሚሉት ውሳኔ፣ ወይ ፍርድ ሰጪ ወይም ማስታራቂ ኃይል የለም። ወሳኙ ጉልበትና ብልጠት ይሆናል፣ ጦርነትና ዲፕሎማሲ። የካፒታሊስት አገሮች ውድድርም ሁለቱንም የዓለም ጦርነቶች አስከተለ። እዚህ ሁሉ ውስጥ ተጠቃሚው ሰይጣን ብቻ ሳይሆን አይቀርም። ሰይጣን አለ ብለናል፣ ቢኖርም ባይኖርም እንበልና፣ እኔ የአንድ ኩባንያ የቦርድ ሊቀ መንበር ነኝ። ኩባንያው ዓመታዊ ትርፍ ማስገኘት አለበት። በዚህ ዓመት ግን ትርፍ ለማስገኘት ሦስት ሺህ ሰራተኛ ከሥራ ማሰናበት ይኖርብናል። እናባራቸዋለን። ይህ ማባረራችን ስንትና ስንት ሰው ወደ ጭንቅ፣ ወደ ረሃብና ምናልባትም አንዳንዱም ራሱን ወደ መግደል ሊያድረስ ይችላል። እንዲያም ሆኖ ግን በማባረራችን ኩባንያችን ሦስት በመቶ ትርፍ ያገኛል። እዚህ ላይ ነው ቁም ነገሩ። በዚሁ መስመራችን ከአምስት ሌሎች ኩባንያዎች ጋር አፋጣጭ ውድድር አለብን። ካልቀደምናቸው ይቀድሙናል። ለእነዚያ ከሥራ ላሰናበት ናቸው ሦስት ሺህ ሰዎች በደሞዝ መልክ ልንከፍል የነበረውን ገንዘብ በሌላ ጉዳዮች ላይ ይውላል። ተወዳዳሪዎቻችንን ልንቀድማቸው ያስችለናል። ምክንያቱም በየዓመቱ ዕድገት ማሳየት አለብን። የካፒታሊስት አገር ሠራተኛ ትጉህ፣ ታታሪ ቢሆንም ኩባንያ ሠራተኛ መቀነስ ስላለበት ብቻ ከሥራ ሊባረር ይችላል። ኩባንያዎች እየተወዳደሩ ዓመታዊ ዕድገት፣ አገሮች እየተወዳደሩ ዓመታዊ ዕድገት። ማን ያድጋል? ማን ማን ይከብራል፣ ማን ይከስራል፣ የሚወስነው ገበያው ነው። አቅርቦትና ፍጆታ፣ ሽያጭና ግዢ፣ ምርት ማድረግ አለበት። አንዳንድ ጊዜ ምርት ከመጠን በላይ አድግና ከአንድ ከሰላሳ ዓመት በፊት ይሆናል እንዲህ የሚል ነገር አነበብኩ። ዩናይትድ ስቴትስ ገበያን እንዳይራክስባት ስትል ሶስት መርከብ ሙሉ ስንዴ ወደ ባህር ደፋች። ገርሞኝም አላባራ። ፈረንጅ አስፈላጊውን ምርት አላስፈላጊውንም ምርት ሲያሳድግ ሲያሳድግ፣ በዚህ በኩል ሰይጣን ሌላ ጉድ ሰራ። የፋብሪካዎቹና የመኪናዎቹ ጭስ አየሩን እየበከለው ሄደ። ከተማዎቹ እንደ ጭጋግ እየመሰለ ጠቆር ያለ ነገር መልበስ አመጡ። አሁንም ከአንድ 30 ዓመት በፊት እንደተገመተው ኒውዮርክ ከተማ ውስጥ የሚኖር ሰው አየሩን በመተንፈሱ ብቻ በሳምባው ላይ የሚደርሰው ጉዳት በቀን ሶስት ፓኬት ሲጃራ እንዳጨሰ ያህል ነበር። በአሁኑ ጊዜ የሜክሲኮ ከተማ ተማሪዎች አንዳንድ ቀን አየሩ መርዛማ ከመሆኑ የተነሳ አንድ ሁለት ሰዓት እንኳን ሳይማሩ ወደ ቤታቸው እንዲሄዱ ይለቀ የአየሩን መርዛማነት ለመከላከል እፊታቸው ላይ ጭምብል ያደርጋል። ቶሎ ቤት ይገባል፣ የውጭውን አየር ለመሸሽ። የቶኪዮ ከተማ እግረኞች ሄደው ሄደው አየር ሲያጥራቸው መንገድ ዳር የተተከለ ማሽኑ ሳንቲም ይጨምሩና ኦክስጅን ይተነፍሳል። ከዚያ መንገዳቸውን ይቀጥላል። እንደገና አየር ካጠራቸው እንደገና ሌላ ማሽኑ ሳንቲም አጉርሰው ኦክስጅን ይተነፍሳል። አንድ ሳይንቲስት እንዳለው አካባቢያችንን ሲበዛ ከመለወጣችን የተነሳ ውስጡ ለመኖር ራሳችንን መለወጥ ሊኖርብን። ፋብሪካዎቹ ዕቃቸውን የሚያመርቱበት ጊዜ አብሮ አላስፈላጊ መርዛማ ነገሮችን ጭምር ስለሚያመርቱ እነዚህን መርዛማ ነገሮች በቧንቧ ወደ ወንዝ ወይም ወደ ባሕር ይጨምሯቸዋል። ወንዞቹና ባሕሮቹ ተመረዘው አሳዎቹና ሌሎች የውኃ ውስጥ ነዋሪዎች አለቁ። አሁን ወንዞቹና ባሕሮቹ ቆሽሸው ግማሽ ሕይወት አልባ ሆነዋል። መቼ ብቻ እንግዲህ ምድሪቱን ከዚህ ከምንተነፍሰው አየር በላይ ዙሪያውን ኦዞን የሚባል ነገር ሸፍኗታል። ይህ ኦዞን ከፀሐይ ከሚመጡብንና ማንንም ፍጡር ከሚጎዱ አልትራቫዮሌት ከተባሉ ጨረሮች ይከላከልልናል። አሁን ይህ ጋሻችን የሆነ ኦዞን በሰሜን በኩል እየሳሳና እየተበጠረቀ እየሄደ ነው። በፋብሪካዎቹ መርዝ የተነሳ ምን አይነት ኬሚካሎች ኦዞንን እየቀደዱት እንደሆነና እንዴትስ እነዚህን ኬሚካሎች መቀነስ እንደሚቻለ የታወቀ ነው። ነገር ግን ማወቅ ሌላ ማድረግ ሌላ ሆነ። ፋብሪካዎቹ ተስማምተው ተጨማሪ ወጪ ቢያወጡ ይቻል ነበር ግን ማን ያስማማቸው እንዴትስ ሲያስማማቸው! ያስማማቸው ፋብሪካዎቹ የማምረትና የማትረፍ ውድድሩን መቀጠል አለባቸው ኦዞኑም እየሳሳ መሄዱን ይቀጥላል እንግዲህ ነው መጀመሪያ ሰይጣን የሰውን ልጅ ከገነት እንዲባረር አደረገ ከገነት ወጥቶ ምድሪቱ ላይ እንጀራውን ይበላ ዘንድ ለበሽታ ለእርጅና ለሞት እንዲዳረግ ዘንድ ሆነ ቀጥሎ የሰው ልጅ ሰለጠነ ንግድና ኢንዱስትሪ ተስፋፉ ጦርነቶችም ተፋፋው ሃይድሮጂን ቦምብ የሰውን ልጅ ከምድር ላይ እንዳያጠፋው የሚል ስጋት መጣ። በዚህ በኩል አየሩና ውሃዎቹ በመርዝ ተበከሉ። በዚህ በኩል ለምርትና እድገት ትርፍ ሲባል የፈረንጅ ልጅ ልቡ እስኪጠፋ እየተጣደፈ ቀልቡ ጠፍቶ ያናኗር ጣዕም ረስቶ ሕይወቱ የፋብሪካ ባሪያ ሆነች። በሌላ በኩል የኦዞን ቀዳዳው እየሰፋ ሄደ። ሰይጣን ባለፈው ከገነት እንዳስወጣን ሁሉ አሁን ደግሞ ከምድሪቱ ገጽ ሊያጠፋን ጥቂት የቀረው ይመስላል። ሳሌለን ቅድስት መጋቢት አራት ቀን 1986